በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምናየው አባታችን የአቡነ ገብረ መንፈስ ቅዱስን ገድል ባጭሩ ምን ይመስላል የሚለውን እናያል። አቡነ ገብረ መንፈስ ቅዱስ ሀገራቸው ኒሳ ወይም ግብፅ ነው። አባታቸው ስሞን እናታቸው አክሌስያ ይባላሉ። ልጅ አጥተው ሰላሳ ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ስዕለ ሥላሴ ስር ወድቃ ስትማጽን ንሴ ወልደ ዘይት ላይ አልቀርኑ እምኑሃ ሰማይ ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድም ሰማች። በዚህም መሰረት አባታችን መጋቢት 29 ቀን ተጸንሰው ተሳስ 29 ቀን ተወለዱ። አቡነ ገብረ መንፈስ ቅዱስ በተወለዱ ጊዜ አፈፍ ብለው ተነስተው ስብሃት ለአብ ስብሃት ለወድ ስብሃት ለመንፈስ ቅዱስ ዛው ጻይከኒ ምጽልመት ውስተ ብርሃን ብለው በማመስገናቸውና ኋላ ምድራዊ መብል መጠጥ ሳይመገቡ ሳይጠጡ ለምስጋና ተግተው በመኖራቸው መላእክትን ይመስላል። አባታችን ገብረ መንፈስ ቅዱስ ሦስት ዓመት ሲሆናቸው፣ ቅዱስ ገብርኤል ከእመቤታችን በገነት ካሉ ቅዱሳን ዘንድ አስባርኮ ገዳማውያን ካሉበት ምኔት ወስዶ ከበሩ አኖራቸው። አበምኔቱ አባ ዘመደ ብርሃን ዘመደ ይባላል። ምልክት ተነግሮት ቢሄድ ፍሡሐ ገጽ ሆነው አግኝቷቸዋል። አበምኔቱም አሳድጎ አስተምሮ ለማዕረገ ምንኩስና አድርሷቸዋል። ከዚህ በኋላ ሀብተ ፈውስ ተሰጥቷቸዋል። በአንድ ቀን እልፍ እውራን፣ ሐንካሳን ፈውሰዋል። ኋላ ግን ኤጲስቆጶሳቱ፣ ካህናቱ ዝናቸውን ሰምተው እየመጡ ግብር የሚያስፈቷቸው ቢሆን ቅዱስ ገብርኤል በክንፉ ነጥቆ ከጌታ ፊት አቀረባቸው። በገድልህ በትሩፋትህ ከሞተ ነፍስ ከርደተገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተህ ወደ ጫካ ግባ አለው ጌታ። ጌታም መልሶ ኑሮህም ከስልሳ አናምስትና ከስልሳ አናምርት ጋር ይሆን አላቸው። ጌታዬ ምን ተመግበው ይኖራሉ አሉት። ጌታም መልሶ ለአባታችን እንዲህ አለው፣ ዘኬድከ ጸበለ እግርከ ይልህሱ ወበውእቱ ይጸግቡ የረገጥከውን ትቢያ ልሰው ያው ምግብ ሆኗቸው ይኖራሉ ብሏቸው ውሳጤ ገዳም ገብተው ከአና ምስትና ከአና ምርት ጋር ሊኖሩ ጀመር። ዳንኤል ከአናብስት ጉድጓድ በተጣለ ጊዜ አናብስቱ እንደ ድመት ከእግሩ በታች ሆነው እንደታገኙ የአባታችን የአቡነ ገብረ መንፈስ ቅዱስም የረገጡትን ትቢያ ይልሱ ይታዘዟቸውም ነበር። በዚህም መልኩ 30 ዓመት ከቆዩ በኋላ ጌታ በአንድነት በሶስትነት ተገልጾ ምን ላደርግልህ ትሻለ አላቸው። አባታችን አቡነ ገብረ መንፈስ ቅዱስም መጀመሪያ ላሉበት መጸለይ ይገባልና የመረገ ቦታን ሰዎች ማርልኝ አሉት። ጌታችንም ሶስት ሺህ አጣንን ከሲኦል አውጥቶ ገነት አግብቶላቸዋል። ከዚህ በኋላ ሆር ምድረ ኢትዮጵያ ወበየኒ ሀለው ከነፍሳ ዘታውጾሙ ወደ ኢትዮጵያ ሄድ አላቸው። ቅዱስ ገብርኤል በሰረገላ ነፋስ ጭኖ ምድረ ከብድ አድርሷቸዋል። ዳግመኛም ወደ ዝቋላ ወይም ደብረ ቅዱስ ወስዷቸው ከዚያ ሆነው በንጽሐ ልቡና የኢትዮጵያን ህዝብ ኃጢአትን አይተው ከባህሩ በራሳቸው ቁሞ ይጸልዩ ጀመር። አርባ ቀን ሲሆናቸው መላኩ መጥቶ ዘገብረ ተስጋረከ ወዘ ጸዋ ስመከ ምህር ለከ ብሎሃል አላቸው። መላ ኢትዮጵያን ካልማርክልኝ አልወጣም ብለው መቶ ዓመት ሲጸልዩ ኖረዋል። ከመቶ ዓመት በኋላ ጌታ ተንስ ወፃ መሃር ኩለ ከኩሎ ኢትዮጵያ ምር የላሃለሁ ውጣ ብሏቸው ወጥተዋል። ከዚህ በኋላ ምድረ ከብድ ወርደው ከምድር በላይ ከሰማይ በታች ሆነው ሰባት ዓመት እንደ ትኩል ለዓምድ ሆነው አይናቸውን ሳይከድኑ ሰባት ዓመት ቆመው ጸልየዋል። ሰይጣን ለምቀኝነት አያርፍምና ቁራ መስሎ መጥቶ አይናቸውን አንቁሮ አሳወራቸው። እርሳቸውም ሁለት ሱባዬ ሲፈጽሙ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እፍ ብለው አድነዋቸዋል። ከዚያ ተነስተው ወደ ዝቋላ ሲሄዱ ሥላሴን በአምሳለ አረጋውያን ከጥላ ስር አርፈው አገኟቸው። ሥላሴም በእግዚአብሔር ዙፋን ተማጽነናል አዝለ አንድ አንድ ምዕራፍ ሸኘን አሏቸው። ከዚህ በኋላ አባታችን ሥላሴን አዝለው ከሸኟቸው በኋላ በአንድነት በሶስትነት ሆነው ታዩቸው። በዚህ ሰዓት ደንግጠው ወደቁ። እግዚአብሔር አምላክም አንስቶ ዝቋላ ወርደ ጠላቶችን ተበቀላቸው አላቸው። እነርሱም በዘባነ መብረቅ ደርሰው ሰባቱ ዲቃናመላይ ታጋዥ አድርገው እልፍ አይላፋት አጋንንትን በመብረቅ ፈጅተዋቸው። ከለታት በአንድ ቀን አባ ሳሙኤል ዘዋልድባ አባ አንበሴ ዘሃዘሎ እና አባ ብንያም ዘግብ ዜናቸውን ሰምተው አናብስቶቻቸውን አስከትለው ሊጠይቋቸው መጡ። በሰባተኛው ቀን ተገለጹላቸው። አናብስቶቻቸው በእርሳቸው አናብስ ተውጠው ዘአዝነው ነበርና አናብስቶቻቸውን ጌታ ያዘዘላችሁ የእግሬን ትቢያ እንጂ ስጋና ደም ሆነ ትፉ ብለው ካስተፏቸው በኋላ ቢባርቋቸው ተነስተዋል። እነርሱም ሬነ መንክረ ኦ አባ እያሉ ተመልሰዋል። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ወደ ምዕራብ ሀገር ሄዱ። የአረብ ንጉሥ በጣዖታቱ ያደሩ አጋንንት ፈርተው ሲሸሹ፣ ጣዖታቱ ሲሰባበሩ አይቶ ሰውነታቸው የሐር ፈትል በመሰለ ጸጉር የተሸፈነ ነበር እና አንተ ጸጉር ልብሱ ምንድን ነው ሰውነህን አላቸው። አባታችን ገብረ መንፈስ ቅዱስም አሁን ሰማይና ምድርን በፈጠረ በኢየሱስ ክርስቶስ የማመን ሰው ነኝ፣ አሉት። እሱም አይሁድ ሰቅለው በገደሉት ሰው ታምናለህን አላቸው። ገብረ መንፈስ ቅዱስም አፍርበት መስሏሃልን? አንተም ብታምንበት የዘላለም ሕይወት ባገኘህበት ነበር አሉት። በዚህ ሰዓት ተናዶ እሳት አንድዱና አቃጥሉት አለ። አነደዱ አባታችን ገብረ መንፈስ ቅዱስን ማንም ግድ ሳይላቸው በፈቃዳቸው ከእሳት ገብተው ወጡ። በዚህ ሰዓት ከሰራዊቱ ብዙዎቹ አመን አሉ። ንጉሱ ይህን ሲያይ ተናዶ በሰይፍ አስፈጃቸው። እርሳቸውንም ሊመታቸው ሲቃጣ መብረቅ ወርዶ ከነ ተከታዮቹ ፈጅቷቸዋል። ወዲያው መላይክ ተጽልመት ነፍሶቻቸውን እጅ ሲያደርጉ አባታችን አይተው ይህ ሁሉ በእኔ ምክንያት አይደለምን ብለው ከታላቅ ገድ ገደል እግራቸውም በገመድ አስረው ቁልቁል ተሰቀሉ። በዚህ ሰዓት ሰይጣን ለመቀኝነት አሁንም አያርፍምና ገመዱን በጠሰው፣ ቅዱስ ሚካኤል በፍጥነት ተቀበላቸው። ቅዱስ ሚካኤልን ግን አባታችን ተወኝ በራሴ ልቁም አሉት። በራሳቸው ቁመው በጥርሳቸው ድንጋይ ነክሰው ሰላሳ ዘመን አልቅሰዋል። ጌታ ምሬልሃለው ብሏቸው ድንጋዩን ሲጥሉት አራት ጥርሶቻቸው በድንጋዩ ላይ ተተክለው ቀርተዋል። በሌላ ጊዜ የመንፈሳዊ አገልግሎት አድርሰው ሲመለሱ ጥፍሶቻቸው በተተከሉበት ድንጋይ ማዕዛው ደስ የሚያሰኝ የሽቶ እንጨት፣ ደማቸው ከነጠበበትም ወይን በቅሎበት አግኝተዋል። አባታችን እንዲህ ለሰሚ እጹብ በሆነ ግብር 262 ዓመት በኢትዮጵያ ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በእለተ እሁድ መጋቢት አምስት አርፈዋል። መላእክትም በአክናፈ እሳት ኢየሩሳሌም ወስደው በኢማናምሳ አቀብሯቸዋል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለመቤታችን ለንጽሕተ ንጹሃን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ዲን ቤዛዊተ ኩሉ አለም ያለም መድኃኒት ክብር ምስጋና ይግባት የጻድቁ ረዴት በረከት ይድረሰም አሜን